ቤተሰብ ሁሉ መረጃ እጃችን ላይ ነው የገባው። እግዚአብሔር ነው ምላችሁ። ቤተሰብ መጀመሪያ ቤተሰብ ምን እንደሆነ ታውቃላችሁ። አሁን አብሮሽ ወደ ቡታጅራ መሄዱ ምንም ነገር የሚሰራልን ነገር የለም። ገብቷችኋል። እቺ ልጅ እርጉዝ ነች። እርጉዝ ዋጋ መቀመጥ ነው እንጂ ያለበት፣ ተነስቶ ቡታጅራ ነገሩን ለማስተካከል መሄድ የለበትም። እሱ ጎበዝ ከሆነ ሁሉን ነገር ትቶ መቀመጥ ነው ያለበት። ይሄ ነገር ምን መሰላችሁ? ቤተሰብ ድንገራችሁ። ሩታ ስትመጣ በገንዘብ ነው የመጣችሁ። እግዚአብሔርን ነው ምላችሁ። በገንዘብ ነው የመጣችሁ። አብርሽ አስር ሺ ብር ሊከፍላት አብሮ ሊፈምሱ ከዛ በኋላ ፍምስና ሲመጣ ሊለያዩ ነው ሀሳባቸው የነበረው። ግን ምንድነው ይሄ ነገር ልጅቷን ሲያናግራት አብርሽ ምን ነበር ሚላት? እኔ ሁሉ ነገር ካለቀ በኋላ ሁሉ ነገር ከተስተካከልን በኋላ ሁሉ ነገር ብሩን ብር በደንብ ከያዝኩ በኋላ መጣለሁ ከእሷ ጋር ያለኝን ነገር ለብር ብር እየከፈልኳት ለስራ ብቻ ነው እንጂ በእኔና በእሷ መሀል ምንም ነገር የላትም ነው ያለው። እኔ ከአንድም ሁለት ሶስቴ አብርሽና ልጅቱን በአይኔ ነው ያየዋቸው፣ በአይኔ በብረቱ ነው ያየዋቸው። ባለፈውም ነግሬያቸው ነበረ። በጣም ያሳዝናል። እግዚአብሔርን ነው እምላችሁ። እና በዚህ መሀል ላይ አብርሽ ከልጅቷ ጋር ያወራ ነበረ ከሩታ ጋር ሆኖ ግን ምንድን ነው ለሩታ ከስ በስራ ስለሆነ፣ እናንተ ግን የምታውቁት አብርሽን አፍቅራው እንደመጣች በጣም እንደምትወደው ምናምን ነበር። ይሄ ይሄን ኔቨር ውሸት ነበረ። አያችሁ፣ ያለ መጨረሻ ላይ ውሸቱ ሲጋለጥባቸው፣ መድሃኒዓለም ውሸቱን ሲያወጣላችሁ፣ ይኸውላችሁ እንደዚህ ነበረ። እሱ በገንዘብ ከፍሏት አምጥቶ እንደዚህ እንዲፈምሱ ነበረ እሱ ያደረገው ይሄን ነገር ማለት ነው እንጂ እውነት አፍቅራው አይደለም የመጣችሁ። ሩታ እውነት አፍቅረ አለ የሚመጣችሁ ቤተሰብ እግዚአብሔርን ነው የምላችሁ። በገንዘብ መጣች። ሙሉ ነገር ተስተካከለ። ያው በመሀል በመሀል ሲሰራ ስራው ምናምን ምናምን ምናምን ፍቅር እያያዛሉ ፍቅር ተያያዙ። ያችን ረሳት ማለት ነው አብረሽ በጣም በሚያሳዝን ሁኔታ ማለት ነው። እና እኔ ይሁላችሁ እኔ ያቺ ላይም አልፈርድባትም። እግዚአብሔር እኔ ሴት ልጅ ነኝ ነገ ምን እንደሚደርስብኝ አላቅም። እኔ ያናደደኝ ነገር ምን መሰላችሁ? ቤተሰብ እሷ እስካሁን አለመምጣቷን ያናደደኝ። ለምንድን ነው አሁን ሁሉ ነገር በተስተካከለበት ሰዓት ለምን መጣች? ነው ያናደደኝ እንጂ ማስፈራራት ደርሷት ቢሆን ሳ ብዙ ሰዎች ማስፈራራ ደርሶባት ነው አብሬሽ ማስፈራራ አርጎባት ነው የተባለ እየተወራ ነው ያለው ቤተሰብ፣ በጣም የሚገርመው ነገር ማለት ነው እና እኔ ካወቁበት ሁሉን ነገር ትተው አብሬሽና ሩታ ለትንሽ ጊዜ ከዩቱብ ራቅ ብለው ራሳቸው ጋር መነጋገር እንዳለባቸው ነው የማስበው። ካለ ብለዚያ ግን ህይወታቸው እንደሚበጠበጥ ነው እግዚአብሔርን ነው የምላችሁ። የአብረሽና የሩታ ህይወት ይበጠበጣል። በእንደዚህ አይነት መንገድ እሱም ቦግ ካለ እሷም ቦግ ካለች በቃ ችግር ነው። እና ደግሞ ለሩታ የሚላክላት ቪዲዮ ምናምን በጣም በጣም የሚገርም ቪዲዮዎች ናቸው የሚላኩላት ያሉት አብሮ በነበሩበት ሰዓት ላይፋቸው ምንምን ምን ሲያረጉ የነበሩት ምናምን ነበር ሲላክላት የነበረው ለሩታ ማለት ነው። ሩታ ደግሞ እርጉዝነች በዚህ ሰዓት ላይ ሌላ ሀሳብ ልታስብ ትችላለች። ለምሳሌ አንዳንድ ሴቶች ስንናደድ የምናደርገውን ነገር አናቅም። ልናስወርድም እንችላለን። ገብቷቸዋል እቺ ልጅ የሆነ ነገር በልጅ ውስጥ ቢወርድ ሳ፣ በዚህ ንግግር፣ በዚህ ወከታ ልጁ ቢወርድባት ሳ ወይስ እሷ ተናዳ ብታስወርዶ ሳ፣ አብሮች ምንድን ነው አሁን ከአጠገቧ ከጎና መሆን ያለበት ሩታ አጠገብ መሆን ያለበት በቃ ሁሉን ነገር ረስቶ ቡታጀራ መሄድ ውስጥ ለምን አስፈለገው? ለምን አስፈለገው? ነገር ሚኒስትር ለምንድን ያስፈለገው ቡታጀራ መሄድ? በቃ ይሄ ያለፈ ታሪክ ነው፣ አልፏል። እኔ እች ልጅ ታሳዝነኛለች። እቺ አሁን አዳ አሁን የመጣችዋለች ታሳዝናለች። ምንም ቢሆን እኔ ሴት ነኝ። እኔ ሴት ላልጨክን የሚፈለገ ነገር ይምጣ። ግን እዚህ ጋር ሲጫወት የነበረው አብርሽ ነው። አብርሽ ነው ለሁሉም ነገር ተጠያቂ። አብርሽ እች ልጅ ይቅርታ ማለት አለበት። በቃ ይቅርታ ብሎ መዝጋት ነው ያለባቸው። ቤተሰብ እግዚአብሔርን ነው ምላችሁ። ነገ እኛ ለምን እንደምንደርስ አናቅም። ስለዚህ ማናችንም እች ልጅ ለመፍረድ የለብንም። እኛ እኔ አልፈርድም ብሎ ለምን እኔ ሴት ስለሆንኩ ነው የማልፈርድባት። ግን እስካሁን ይህን ነበረች ሕይወቱ ከተስተካከለ በኋላ ከሴት ጋር ከሆነ በኋላ ካስረገዘ በኋላ ምን ካለ በኋላ እሷ የን ነበረች፣ እስካሁን ድረስ ገብቷቸል። ይሄን የሚያናደኝ ነገር ማለት ነው እንጂ ሌላ ነገር አለም። ስለዚህ እኔ እች ልጅ እኒቅርታ ብሎ አብርሽ በትክክል ይቅርታ ብሎ ሁሉን ነገር አብረው በውስጥ አውርተው ጨርሰው ቢነጋገሩ ጥሩ ይመስለኛል። ግን አንዳንድ ደግሞ የወንድ ልጆች አሉ። እከካ ንፍጣም ነገ አንድ ልጅ አለ አፈር ቆይ እሱ ነገን መወርድበት እናቱን አለቆም እግዚአብሔር ነው ምላችሁ። እንደ በዚች ልጅ የተነሳ ብዙ ነገር እንዳረሳለን ገና። ለማንኛውም ወዳቸዋለሁ በጣም አዝኛል። እውነት ሩታ በጣም አሳዘናኛለች። በቃ እርጉዙና ማረፊያው ሳለ እንዲጭቅጭቅ በጣም ይደብራል።